ተሰብስብ አንድ ሚሊዮን ብር ለመቄዶኒያ እንለግሳለን። ሆነስቲ ከዚህም በላይ ማድረግ እንፈልጋለን። ወደፊት በገንዘብ ብቻ ሳይሆን በተለያዩ መንገድ ማገዝ እንፈልጋለን። ለ ማለት ይችላል፣ ለራስ ሌላ ነገር ይስራ። ግን አይ፣ አይደለም፣ አይደለም። እኛም በአቅማችን ነገር ማድረግ ግዴታችን ነው። ከአሁን በፊት በኢቢኤስ ላይ ቶክ ሾው ፕሮግራም ነው የምታውቋት። በአነቃቂ ምክሮቿና አእምሮ ላይ ብዙ ትሰራለች። ሞቅ አድርጋችሁ ተቀብሏት፣ እስኪ ዳጊን ወደ መድረኩ። ዳጊ ታዲሹ ግን ለዳጊና ለመቅድ ምንድን ነው? ሰላም ነው ወይ? እንዴት ነው? ሁሉ ጥሩ የሆነ ሳያችሁ የቤተሰብ አይነት ስሜት ትውቃለ አብራችሁ እንደሆናችሁ እኔ የሚመስለኝ በቃ አለ አደለ ትተዋወቁ ትችላላችሁ፣ ግን የቅርብ ጓደኞች አትመስሉኝም ነበር። እኔ ነኝ የራቅሁት ማለት ነው። አሁን ነው የገባኝ። እንኳን ደህና መጣችሁ መቄዶኒያን ጎበኛችሁ። እኔ እንግዲህ አስራ ሁለት ዓመት ከመቄዶኒያ ጋር ኖር ያለው እንደምታውቀው ከመቅዲሾ ጀምሮ ነው። እንግዲህ ለመጀመሪያ ጊዜ ቢኒን ያወቅኩት መቅዲሾ ላይ ነው የበዓል ፕሮግራም ለሶስት ሳምንት ያህል እዛ ቀርጸን ነበረ እና የሰው ልጅ ሌላኛውን እይታ እንዲኖረኝ ያደረገኝ ያስተማረኝ ቤቴ ነው። ጌዲን በጣም የምወደው መቼም መቄዶኒያ ሄዶ ጌዲን የማያውቀው የለም እና ቤቴ ነው ቤቴ ነው። ዳጊሻም ባለፉ ሄዳ ጎብኝታለች። አዎ እኔም ሂጄ ነበረ። እውነት ደስ የሚል አክቹዋሊ ከዚህ በፊት ወንድሜም አኒቨርሰሪውን እዛ ነበረ ያከበረው እና ኢትስ ጀስት ቆንጆ በጣም ደስ የሚል ኤክስፒሪየንስ ነው ያሳለፍኩት። ከቢኒም ጋር በጣም ቆንጆ የሆነ ውይይት ነበር ያደረግነው፣ እና ዛሬ ደግሞ የተቻለንን ነገር ለማገዝ እዚህ ስለመጣን በጣም ደስ ብሎኛል። ሁለታችሁም የቴሌቪዥን ፕሮግራም አዘጋጅም ጭምር ነበራችሁ። በእንደዚህ አይነት ህይወት ውስጥ የምታልፉ ከሆነ ደግሞ ቢኒያምን ቃለመጠይቅ ማድረግ ግድ ይላል። እውነት ነው። እስኪ ያኔ ስታደርጉት ቃለመጠይቅ የነበረው መቄዶኒያ እና አሁን ያለውን ለውጥ እንዴት አያል እኔ ማለት መቄዶኒያ ሄድኩ ቀን የነበረኝን ኢሞሽን ያውቃሉ ልጆቹ እና ከዛ ከቢኒ ጋር ቁጭ ብለን ቢሮ ውስጥ አውርተን ነበር። ሁላችንም በቃላት የምንለው በጣም ብዙ ሰው የሚያወራው ነገር ግን ደግሞ ስትኖረው የሚከብደውን የመጨረሻውን ጥጉን ነገር አድርጎታል ኖሯል። በጣም ይሄ ትልቅ የሚባለውን ህይወት አይቶታል። ከዛ ግን አሁን መቄዶኒያ ግቢ ውስጥ ነው የሚኖረው ቢኒ እና ኖረ ማሳየት ማለት በቃ ይሄ ነው። ሌላው ነገር የሚያጓጓ ነገር የለም። እሱ በቃ ሰዎችን መርዳት በቃ አጠገባቸው ሆኖ መጣ። ከሩቅ ሆነህ እኮ ገንዘብ ልትሰጥ ትችላለህ። ከሩቅ ሆነህ የሆነ ነገር ታደርጋለህ። ግን እያብሮ ከአጠገባቸው እየዋለ እያደረ እውነት እኔ የዘመናችን ትልቁ ሰው እለዋለሁ። ቢኒያም፣ የክብር ዶክተር ቢኒያም እንዴት ነው ታዲያ? በጣም ከእይታ ብዙም ማራቃችሁ፣ ግን ደግሞ በራሳችሁ ዛቢያ የምትሽከረከሩ ይመስለኛል። የጋራ ነገር አላችሁ ወይንስ በተናጠል እንቅስቃሴ እንግዲህ ከመቅደዬ ጋር የቤተሰብ ከፋሚሊዎችም ጋር በቃ ቤተሰብ ነች፣ እኛ ቤት ውስጥ እኛም ደግሞ እነሱ ቤት ውስጥ ቤተሰብ ሆነናል። እና እኔ ያው እንደምታውቀው አርቱ ላይ አይደለሁም ያለሁት ሰው በተቻለ መጠን ባለኝ ትርፍ ጊዜ የአርቱን ስራ እሰራለሁኝ። ከዛ ውጭ ግን የተለያዩ ስራዎች ላይ ፐርሰናል የሆኑ ብዝነሶች ሊሆን ይችላል። የተለያዩ ነገሮች ላይ ኮላቦሬት ለማድረግ ብዙ ነገር እየተወያየ ብዙ ነገር እየሰራንበት ያለ ጊዜ ላይ ነው ያለ ነው። ግን ሞስት ኢምፖርታንት፣ ከሁሉም የሚበልጠው ግን ፋሚሊነታችን ነው። ራይት ነው። እንዲሁም ካገኘሁሽ አይቀር እንዴት ማለት አንዳንዴ ሶሻል ሚዲያው ሁሉም ሰው የፈለገውን የሚጽፍበትና የፈለገውን አስተያየት የሚሰጥበት ነው። ከኔ ጋር ቆይታ ካረግሽ በኋላ የተለያዩ አስተያየቶች ሲባሉ አይ ነበርና እነዛን ነገሮች አይቶ እንዳላየ መሆን ይቻላል? ይቻላል። እንዲያውም እኔ መቅድም ታውቃለች፣ የሚያውቀኝ ሰዎች በጣም ያውቃሉ። እና ሳያው የሚጠጋ ነገር አለ ስለሆነ ነገር ስለ ሰው ስታወራ፣ ስለአንድ ነገር አስተያየት ስትሰጥ ጠጋ የሚል ነገር አለና በጣም የራቀ ስለሆነ ያንን ነገር ለማሰብም በቃ ይከብደኛል። እና ወንድሜ አሁን እንደ ለምን እንደዚህ ይባላል አንቺ እንደዚህ እያደረግ ይችላል እና ምን እለዋለሁ። ሁሌ ሰዎች በሚያውቁት መጠን ነው የሚኖሩት። አሁን እኔ ሰዎች ሶሻል ሚዲያ ላይ ዳጊ ለምን እንዲህ አሉኝ ለምን እንደዚህ አይነት ስም ሰጡኝ የማልልበት ምክንያት የሚያውቁት መጠን ያ ከሆነ ለምን እኔም በተሻለ መንገድ አላወቃችሁም ልል አልችልም። ግን አይ ውሽ ስለ እኔ የሚያወሩ ሰዎች ወይም ሶሻል ሚዲያ ላይ ወጥተው የተለያዩ አስተያየት የሚሰጡ ሰዎች መጀመሪያ በተለይ ደግሞ ተቋማት ውስጥ ያሉ ምን ላይ ትላልቅ ተቋማት ውስጥ ያሉ ሰዎች ወጥተው ይናገራሉ። ዳጊ እንደዚህ ነው እንደዚህ አይነት ታስተምሮ ነው የምትከተለው፣ እንደዚህ ታደርጋለች። ሌሎች ሰዎች ወጥተው ብዙ መልስ ይሰጣሉ። እኔ ወጥቼም ተናግሬም አላውቅም። ፖይንቱም ስለማይታየኝ ነው ራሴን ጀስቲፋይ ማድረግ ማስረዳት። ለምን የእኔን ትምህርት የሚፈልጉ ሰዎች ሁሌ ከእኔ ጋር አሉ፣ እየተማሩ ነው፣ እየተጠቀሙበት ነው። እኔ ደግሞ ሰዎች በሚጠቀሙት ነገር እየተደሰትኩ ነው ያለሁት እና ያንን ዘጠና ዘጠኝ ቆንጆ ነገር ኖሮ አንድ የማይሆን አስተያየት ተፃፈና ቪዲዮ ተሰራ ብሎ ለዛ ቦታ መስጠት አግባቡ አይመስለኝም። ከባድ ነው መቼም ታዋቂ መሆን ብዬ ነው መቀዲም ምደርሶባት እኔ አስነጥሶት እኔ ጨርሼዋለሁ። ስለዚህ ልምድ በደንብ ሰጠችኝ። ቆዳን ማወፈር የሚል ሲጀመር ሲጀመር ደወለችልኝ እሷም ግሪክ ነበረች ልጆቿ ልትወልድ እኔ በአጋጣሚ ነው የወለደችው እዛ ሀገር፣ እንግዲህ እኔ ጀርመን ነበርኩና ለካ ቪዲዮ ይሰራል ይባላል ይወራል ምናምን እና ደወለችና፣ እኔ ረብሽሻል ብዬ አይደለም ግን ይህን ነገር እኔ ሳልፍ ወዳጆች ሲደውሉ መቅቢ አይዞች ሲሉኝ ደስ ሲለኝ ስለነበረ እህቴ ስለሆንሽ እንዳይሰማሽ ማለት ይሄ የሰሞኑ ጋጋታ ነው ያልፋል ነገር አለችኝ። እና የሰሞኑ ጋጋታ ቀጠለ ነው ለሳምንታት ለወራት እስካሁን ድረስ አለ እኔ እንኳን አሁን ክላስ አንድ ክላስ አስተምር፣ አዳራሹ ሙሉ ነው። ሁለተኛው ባች ና ዝላክ ለምንድን ነው የመጣችሁ? ታልቋችሁ ልንማር እንዴ? ሶሻል ሚዲያ ላይ የሚባለውን አልሰማችሁም ስላቸው፣ ሰምተናል፣ እንዲያውም ለዛ ነው የመጣ ነው አሉና፣ ሰዎች ያመኑበትን ነገር ማስቀየር ይከብዳል። ለጊዜው ከሌንዲ ነው ከላይ ሰው መኮነን ማለት እግዚአብሔርም እኮ ምንድን ነው አትፍረዱ፣ ይፈረድባችኋል ነው የሚለው። ሰው ቢሳሳት እንኳ እኔ ብሳሳት እንኳን እኔን መክሮ መመለስ ዳጊ፣ የምትሰርበት የምትሄጅበት መንገድ ልክ አይደለም፣ እስኪ እንረዳሽ። ከተረዱኝ ደግሞ ልክ ካልመሰለ እኔን መክሮ መመለስ ነው እንጂ እኔን መኮንን የትም ያደርሳል ብዬ አላምንም። ያው እንግዲህ ሁለቱም ደግ ልብን ያላቸው መቄዶኒያን ለማገዝ ከአሁን በፊትም ብዙ ይንቀሳቀሳሉ፣ ዛሬም አብረውን ያመሻሉ። ለዳጊና ለመቅዲ ግን አቀባበሉ ትንሽ ፈዞብኝ። እናመሰግናለን። አባቶች ሁሉ እዚህ እኮ አሉ፣ ይመርቋቸዋል። እኔ ሄጄ የተመለስኩኝ ቀን መኪና ውስጥ አንድ ጓደኛ አብሮኝ ነው የሄደው፣ እና ማልቀስ ማቆም አልቻልኩም። እና ምን ፊል እንዳደረግኩ ታውቃለህ? እነሱ እዛው ናቸው ሄድኩኝ፣ አየዋቸው፣ ተዋወቅኳቸው፣ አወራው እስከ መጨረሻው ለመግባት በጣም ኢሞሽናል አረገኝ። እና ወደ ቤት እየሄድኩ መኪና ውስጥ እያለቀስኩ አብሮኝ ያለው ጓደኛ እንደ ምን ሆነሽ ነው በቃ እኮ ምናምን ሲለኝ፣ ማለት እኔ አሁን ወደ ኑሮ እየተመለስኩ ነው በቃ ወደ ምቾቴ፣ ወደ ስራዬ፣ ወደ ቤተሰቤ፣ ወደ ምን እየተመለስኩ ነው። እነዚህ ሰዎች ግን እዛ ትቻቸው በቃ ወደ ቤት ሄድኩ። አየኋቸው፣ አወራኋቸው፣ እኔ ወደ ቤት ሄድኩኝ። ሰው ያ ቦታ የቤተሰብ ቦታ እንዲሆን ቢን ያግዟቸዋል፣ ረድቷቸዋል። ከዛ የተሻለ ማድረግ መቻል አለብን እኛ ደግሞ። ላይክ እነሱም ወደ ቤታቸው ቤታቸው ውስጥ እንዳሉ እንዲሰማቸው፣ ህይወታቸው እንዳልተቋረጠ እንዲሰማቸው ማድረግ አለብን። የምትይው ነገር የለ፣ በጣም ነው ኢሞሽናል የሚያደርገው። የኢትዮጵያ ሕዝብ አሰባሰበብኝ ያም እግዚአብሔር ያኑሩ። ስምንት ሺህ ሕዝብ ዳይፐር የተጠየቅ በቀን የሚራገፈ የሚጎዘጓዝ ብር ታውቁታላችሁ። ይህ ሁሉ የሚጨነቅ ማን አይችሉ ህዝቡ ለአገሪ አገሪቷ ያው እንግዲህ፣ ስልክ ቁጥሮቻችን ይፋ እናደርጋለን። አነሰ በዛ ሳይባል መቄዶኒያን ለማገዝ ገንዘቦቹን ገቢ ካረጋችሁ በኋላ የቻላችሁትን በቀጣዮቹ ስልኮች ብትደውሉልን እናወራቸዋለን። መቅድ ያለች ዳጊ ማን ይቀራል? ምን ችግር አለ? 0979797979 እስኪ እየተባበርን ስልኩን እናስተዋውቅ። 0989898989 ነው ሁለተኛው ቁጥር 0949494949 ሶስተኛ ቁጥር ነው የአካውንት እና ቴሌቭር እና ለሁሉም ባንኮች ደግሞ 7979 በዜልም ኤንድ ካሻፕ እራሱ 2409382992 ላይ ወይም ደግሞ በዌልስ ፋርጎ አካውንት 6089212333 ላይ ገቢ ቢደረግ፣ ቀጥታ ብደውሉ ደግሞ እኛ አረጋውያን አሉ እዚህ እናስመርቃለን። እንደሰማሁት እኮ አምስት ሳንቲም ወጥቷት አያቅም ነው አምስት ሺህ ብላ የጀመረች ነው ዛሬ ተሰበረ አጋጣሚ እስቴላና እንዋለችበት፣ አሁን አንድ ነገር ስንነጋገር ነበር። እዛ ጋር ሰርፕራይዝ አለን፣ ሰርፕራይዝ አላቸው እነሱ። እንግዲህ እነዚህ ልጆች ያው ሕይወቴ ናቸው፣ ይታወቃል። ሰው ሁሉ ያውቃል። በጣም በጣም ነው የምወዳቸው። ለኔ መቆምም እንደ ምክንያት ናቸው እና የመቄዶኒያ ነገር የሁላችንንም ልብ ያሳዘነ፣ ሁላችንም ደግሞ አንድ በአንድ ኢነርጂ ያሰባሰበ በቃ መርዳት ደስታው ለራስ እንደሆነ፣ ሰውን ማገዝ ደስታው ለራስ እንደሆነ የተማርንበት፣ ከቢኒ ደግሞ ብዙ እውቀቶች የቀሰምንበት ነው እና እኛ እግዚአብሔር ፈቅዶ እኛ መብታችን ስለሆነ አይደለም በቃ ስለቻልን፣ ስማርት ስለሆነን አይደለም ይሄንን ህይወት እየኖርን ያለ ነው፣ ሁላችንም እዚህ ቤት ውስጥ ያለን ሰዎች እና እኛም ደግሞ እግዚአብሔር ፈቅዶ ዜጋ ድርሶን በሰላም በደስታ በፍቅር እየኖርን ያለን ቤተሰቦች ነን እና ማካፈል ደግሞ ይጨምራል። እኔ ህይወቴ ውስጥ ሲከናወን ያየሁት ነገር በሰጠሁት መጠን ሳይሆን በእጥፍ በድርብ ነው ተመልሶ የማገኘው ህይወቴ ውስጥና እንደ ቤተሰብ አውርተን በዳጊ ቤተሰብ ስም አንድ ሚሊዮን ብር ለመቄዶኒያ እንለግሳለን። በየቀኑ አንዳንዴ ይገለበጣል እዚህም ውስጥ አለችበት አለችበት። የገረመኝ ነገር ይሄንን ሀሳብ ስናወራ በጣም ነው የደገፈችው። እሷ እንኳን አንድ ሚሊዮን ብር አንድ ብር ምክንያት ሊኖር ይገባል ትላለች እና ኦነስትሊ ከዚህም በላይ ማድረግ እንፈልጋለን። ወደፊት በገንዘብ ብቻ ሳይሆን በተለያዩ መንገድ ማገዝ እንፈልጋለን። አንተንም እግዚአብሔር ይባርክ ሰይፉ። ቀን ከሌሊት ምልህ ከልጆቼ ጋር ልሁን ማለት ትችላለህ። ልተኛ ማለት ትችላለህ። ልረፍ፣ ሌላ ነገር ልስራ። ግን አይ አደለም፣ አይደለም እውነቱን ነጋገር ከተባለ እና ቅድም ሲል ነበር አቶ ዘሪሁን፣ ሳቅና ጨዋታህን ቀልህን ነው የምናውቀው። ግን አንተ ለካ ከጀርባ ትልቅ ቁም ነገር ያለ ብዙ ኃላፊነት የተሸከምክ ሰውነህ እና እኛም በአቅማችን እችን ነገር ማድረግ ግዴታችን ነው እና ለሌላም ሰው መናገር የምፈልገው ነገር ይሄ ግዴታ ነው። እግዚአብሔር በሰላም ልጆቻችንን እኛን እያዋለን እያሳደረን እያበላን እያጠጣን አራምዶ ስራ እየላከን ከዛ አልፎ ተርፎ ደግሞ ገንዘብ ሰርተን ቤተሰባችንን እንድናስተዳደር የምንፈልገው ነገር እንድንገዛ ከተፈቀደልን ከዛ ላይ ደግሞ ማካፈል እግዚአብሔር የሚፈልገው ስራ ነው እና እችን አንድ ሚሊዮን ብር በአክብሮት ሰጥተናል እንላለን። በጣም ደስ ይላል። እናመሰግናለን። በወጣ ይተካ፣ ከወጣም በላይ ይተካ። በጣም ደስ ይላል። እንግዲህ መንገደኛ እንደሆንሽ ሰምቻለሁ። በሰላም ሄደች ተመለሽ የምታደርጋቸው ያው ዳጊን በቅርብ ስለማውቃት ነው ብዙ ደስ የሚሉ ተግባራት አሉ የሆኑ ነገሮችን ለማድረግ ስትንቀሳቀሽ የሆነ ነገር ደግሞ አይጠፋም። ወፍራም ቆዳ ይፈልጋል ይሄ ስራ ዝርፍና፣ በተቻለ መጠን እንግዲህ ጠንካራ እንድትሆኝ በቤተሰቡ ስም አደራላለሁ። እግዚአብሔር ያክበረልን። እናመሰግናለን። ሰላም ተበለሺ። እንኳን ደህና መጣ። መጀመሪያ እንኳን ደህና ቆያችሁ። ያው እኔ መቄዶኒያ እንኳን ከአንድም ሶስት አራቴ ጎብኝቻለሁ። ከሁሉም ደግሞ የመጀመሪያ ሳምቴላ እንባላለን ከሚስቴ ጋር ሶስት አመት ልንሄድ ነው ሊሞላን ነው። ግን የመጀመሪያ አኒቨርሳሪያችን እዛ ነበር ነው ያከበርነው። ያው በዛው አጋጣሚ እንደዚህ ተቀርጾ ሙሉ ቪዲዮ ጠፋ። ያው ግን ዋናው መልካምነቱ ስለነበረ ከአባት እህቶቻችን ጋር እናቶቻችን ጋር ነበር ያከበርነውና መልካምነት ለራስ ነው። በጣም ደስ ይላል። ደስ ይላል። ምናልባት ከአንተ ልምድ ተነስተህ በመቄዶኒያ ሰርግን መልስን ማድረግ ምን አይነት ስሜት? ቅድም እንዳልኩት መልካምነት በቃ ለራስ ነው መጀመሪያ። ሁለተኛ ደግሞ እንግዲህ እድሜ ጤና ለቢኒያም ይገባዋል ክብርም ምስጋና ለሉል እግዚአብሔርም፣ እና ጀስት ያንን አድርገ ስትሄድ የሆነ ሀሴት ደስ የሚል ስሜት ነው የሚሰማ በቃ ለራስ ነው ያልኩበት ምክንያት ለዛ ነው እና ሞር እናንተ አሁን እንደዚህ ሁናችሁ ሌት ቀን ስትሰሩ ለሌላ ሰው ኢነርጂ ነው። ሁለተኛ በገንዘብ ብቻ አይደለም የሚደረገው እርዳታ ወይም ማገዝ በሀሳብም አለው በማለት መት በመጎኙትም እነሱን አቅፈህ ያለውን ነገር ስቸራቸው እሱም አንድ ነገር ነው፣ እና በተለያየ ነገር በአቅም ባለን ነገር መደገፍ እንችላለን። እና እኔ እንጃ ከኖርማል እንትን አንዳንዴ ራስን ታመሰግንበታል። አናመሰግን ብዙ ጊዜ ስንኖር የራሳችን ነገር የሆነ ነገር ሲጎልብን ወደ ማማረሩ ነው የሚቀና። እና ያን ነገር ባየህ ቁጥር እኔ እንጃ ያለኝን ነገር አመሰግነዋለሁ፣ ከምንም ነገር በላይ ጤና ጤናና በጣም ነው የምንወዳቸው። ቢኒያም ደግሞ እድሜ ጤና ጨምሮ ጨምሮ ጨምሮ ከዳጊን ጀምር ይህን ሰሞን ወደ የትኛው ካሜራ ማውራው? ይህንን ሰሞን የመቄዶኒያ ማሰባሰቢያ ፕሮግራም ሰው አንድ ሲሆን ወይም ህብረት ሲኖር እንዴት ማሸነፍ እንደምንችል ነው ያየንበት። ግለኝነት እኔ እኔ እኔ ብቻ አለማለት፣ በቃ በጋራ ሁሉንም ነገር ማድረግ እኔ ዛራ ነኝ እኔ መቅዲ ነኝ። ሁላችንም አንድ ስንሆን ያምርብናል፣ ይሳካልናል እና ዛሬ የተሰጠንን ህይወት ሹድን ቴክ ት ፎር ግራንትድ ዛሬ የተሰጠን ህይወት በጣም ትልቅ ነው። በጣም አሜዚንግ ነው። በጣም እንቁዎች ነን፣ የሰው ልጅ እንቁ ነን፣ በአምላኩ የተፈጠርን ነን እና ያንን ነገር አናባክ ነው። በቃ እኔ ሁሌ የምለው ዛሬ እንኖር ነው የምለው፣ ባለፈ ትላንትና ባልመጣ ነገር ራሳችንን አናስጨንቅ። እንደዚህ አይነት መልካም ነገር ሲኖር ወይ እንዲህ በቲቪ ስንሰባሰብ ብቻ ሳይሆን በግላችንም ደግሞ ለብዙ ሰው መድረስ እንችላለን። ለጎረቤቶቻችን፣ ለዘመዶቻችን፣ ለጓደኞቻችን እንዲሁም ለማናውቃቸው ሰዎች በሙሉ መድረስ እንችላለን ብዬ አስባለሁ። እና ዛሬ እኔ የዚህ ፕሮግራም ተካፋይ በመሆኔ ደስታው ለእኔ ነው፣ ክብሩ ለእኔ ነው። ትልቅ ክብር ይሰማኛል። እነ ሰይፉም ጊዜያቸውን፣ ኢነርጃቸውን፣ ገንዘባቸውን እንደዚህ አውጥተው ለእንደዚህ አይነት መልካም አላማ ቢኒን ብቻ አይደለም ቢኒን እኮ ምንም አንድ ሰው ነው። መኖር ይችላል፣ የፈለገውን አይነት ህይወት መኖር ይችላል፣ ግን ቢኒ ሰብስቦ የያዛቸውን እነዚህን አረጋውያን ብዙ ነገር ነው የያዘው፣ ብለሽ አልቀደምም እና እነዚህ ሰዎች መንገድ ላይ ቢወጡ ቢበተኑ ህይወታቸውን ማሰብ ቀላል አይደለም። እና ይህንን ትልቅ ነገር አክብረን አሁንም ሁላችንም በየቤታችን ያለን ሰዎች የምንችለውን ነገር ብዙ ነገር መሆን አይጠበቅበትም፣ እና የምንችለውን ነገር እናደርግ እላለሁ። ሁላችሁንም እግዚአብሔር ያክብርልን። እዚህ ቲም በመምጣት ደስ ብሎኛል። ሳይቶሻ አንተም ተባረክ፣ እግዚአብሔር ያክብርልን።